ጅቡቲ ላይ ለሶስት ቀናት ስራ ባለመኖሩ ምክንያት በኢትዮጵያ የነዳጅ እጥረት መፍጠሩን የነዳጅና ኢነርጂ ባለስልጣን አስታወቀ። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል የሚያካሂደውን የአጀንዳ ማሰባሰብ ሂደት ከነገ ቅዳሜ መጋቢት 27 ቀን 2017 ዓ.ም ጀምሮ እንደሚያካሄድ አስታወቀ። እስራኤል ከሰሜን ጋዛ ለተፈናቀሉ ቤተሰቦች መጠለያ ሆኖ በማገልገል ላይ በሚገኝ ትምህርት ቤት ላይ በፈጸመችው የአየር ጥቃት ቢያንስ 27 ፍልስጤማውያን መገደላቸውን የጋዛ የጤና ሚኒስቴር አስታወቀ። ወደ ቀዳሚው ዜና አልፋለው። ጅቡቲ ላይ ለሶስት ቀናት ስራ ባለመኖሩ ምክንያት በኢትዮጵያ የነዳጅ እጥረት መፍጠሩን የነዳጅና ኤነርጂ ባለስልጣን አስታወቀ። በአዲስ አበባ የነዳጅ ማዳያዎች ከሰሞኑ እጅግ ረዣዥም የናፍጣ ሰልፎችን ፈጥረዋል። በርካቶችም ናፍጣ ለመቅዳት ረዥም ሰዓታትን እየተሰለፉ የስራ ሰዓታቸውም እየባከን እንደሚገኝ ነው የሚገልጹት የነዳጅና ኤነርጂ ባለስልጣን ባለፉት ቀናት በአንዳንድ አካባቢዎች የነዳጅ እጥረት በተወሰነ መልኩ ተከስቷል ሲል ለሚዲያዎች ተናግሯል የነዳጅ እጥረቱ በጅቡቲ የኢድ አልፈጥር በዓልን ተከትሎ የኢድ አልፈጥር በዓልን ተከትሎ ለሶስት ቀናት ስራ ባለመኖሩ ነዳጅ ወደ ኢትዮጵያ ካለመግባቱ ጋር ተያያዘው የተፈጠረ ነው ሲልም አሳውቋል የተከሰተውን የናፍጣ እጥረት ለመፍታት ከመጠባበቂያ ዴቦ ለማደያዎች የማከፋፈል ስራም ተሰርቷል ብሏል የነዳጅ ሰልፉ ከዋጋ ጭማሪ ጋር የተያዘ እንዳልሆነም መስሪያ ቤቱ ለኤፍኤምሲ በሰጠው ቃል ጠቁሟል። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል የሚያካሄደውን የአጀንዳ ማሰባሰብ ሂደት ከነገ ቅዳሜ መጋቢት 27 ቀን 2017 ዓ.ም ጀምሮ እንደሚያካሄድ አስታወቀ። ለመጪው ሀገራዊ ምክክር በአማራ ክልል ደረጃ የሚቀርቡ አጀንዳዎች በሚለዩበት በዚህ መርሃ ግብር ላይ ከ6000 በላይ ወኪሎች ይሳተፋሉ ተብሏል። ከሀገራዊ ምክክር ኮሚሽን 11 ኮሚሽነሮች መካከል አንዱ የሆኑት አቶ መላኩ ወልደማርያም ዛሬ በባህር ዳር በሰጡት መግለጫ በአማራ ክልል የምክክር ሂደት ለማከናወን የተለያዩ ተግባራት ሲከናወኑ መቆየታቸውን ተናግሯል። ከእነዚህ ተግባራት መካከል ኮሚሽነሩ አጉልተው የጠቀሱት በክልሉ ከሚገኙ 260 ሰባት ወረዳዎች የተለያዩ የማህበረሰብ ክፍሎችን የሚወክሉ ከ4500 በላይ ተሳታፊዎች እንዲለዩ የተደረጉበትን ሂደት ጠቅሰዋል። በዚህ ሂደት ያለፉት እነዚህ የማህበረሰብ ተወካዮች ከነገ ጀምሮ ለአራት ተከታታይ ቀናት በአጀንዳ ሀሳባቸው ላይ ውይይት በማድረግ ክልላዊና ና ሀገራዊ ፋይዳ ያላቸውን አጀንዳዎችን እንደሚያጠናቅሩ አቶ መላኩ አስረድተዋል። ከየወረዳው የመጡት እነዚህ ተሳታፊዎች በቀጣይ የምክክር ሂደቶች ላይ የሚወክሏቸውን ተወካዮች እንደሚመርጡ ማክለዋል። የማህበረሰብ ክፍል ወኪሎቹ ከሌሎች ባለድርሻ አካላት ጋር በመሆን በሀገር አቀፍ ደረጃ ለሚካሄደው የሚካሄደው ምክክር የአማራ ክልልና አጀንዳ የመለየትና የማጠናቀር ስራ እንደሚሰሩም አብራርተዋል። የመርሃ ግብር የክልሉን የምክክር ባለድርሻ አካላት ሀገራዊ መግባባት ሊደረግባቸው ይገባል የሚሏቸውን አጀንዳዎች የሚለዩበት ወሳኝ ምዕራፍ ነው ሲሉም አቶ መላኩ አጽንዖት ሰጥተዋል። 200 ብር ጉቦ ተቀብለዋል የተባሉት ኢንስፔክተር በቁጥጥር ስር ዋሉ። በጉለሌ ክፍለ ከተማ ወረዳ ሰባት ልዩ ቦታው ሰሜን ማዘጋጅ አካባቢ ኢንስፔክተር ኤርሚያስ ኤርጌኖ የተባለው የፖሊስ አባል በፖሊስ ተሽከርካሪ ውስጥ ሆኖ ሁለት መቶ ብር ኖት ሲቀበል የሚያሳይ ተንቀሳቃሽ ምስል በማህበራዊ ሚዲያ መዘዋወሩን መነሻ ባደረገ መረጃ ግለሰቡን በቁጥጥር ስር አውሎ ምርመራ እያጠራ እንደሚገኝ የጉለሌ ክፍለ ከተማ ፖሊስ መምሪያ አስታውቋል። በማህበራዊ ሚዲያ የተለቀቀው ተንቀሳቃሽ ቪዲዮ አባ በተሽከርካሪ ውስጥ ተቀምጦ ሪሲት እየሰጠ የሁለት መቶ ብር ኖት ጉቦ ሲቀበል የሚያሳይ ነው። በፖሊስ አገልግሎት አሰጣት ተገልጋዩን የሚያማ ተገልጋዩን የሚያማርሩና ተቋሙን የተቋሙን መልካም ገጽታ ከሚያበላሹ ህገ ወጥ ተግባራት ውስጥ ጉቦ መቀበል አንዱ መሆኑን የገለጸው ፖሊስ መሰል ህገ ወጥ ተግባር በሚፈጽሙ አመራርም ሆነ አባላት ላይ እየወሰደ ያለውን እርምጃ አጠናክሮ እንደሚቀጥል የአዲስ አበባ ፖሊስ አስታውቋል። በአገልግሎት አሰጣት ሂደት መብታቸውን በገንዘብ የሚገዙም ሆነ ህገወጥ ተግባር ፈጽመው ጉቦ በመስጠት ተጠያቂነት ከተጠያቂነት ለማምለጥ የሚሞክሩ ግለሰቦች ለድርጊታቸው እንዲታቀቡ እያሳሰበ ብልሹ አሰራርን ለማጋለጥ በተለያዩ አግባቦች መረጃን የሚሰጡ አካላትን በማመስገን በቀጣይ መረጃዎችን በማድረስ የህብረተሰቡ ተባባሪነት የህብረተሰቡ ተባባሪነት ተጠናክሮ እንዲቀጥል የአዲስ አበባ ፖሊስ መልእክቱን አስተላልፏል። ትምህርት ሚኒስቴር ከዩኒቨርሲቲዎች ጋር በጋራ በመሆን የመምህራን ባንክ ለማቋቋም እንቅስቃሴ መጀመሩን አስታወቀ። የመምህራን ባንክ በማቋቋም የመምህራንን የኑሮ ሁኔታ በማሻሻል በኢኮኖሚ እንዲጠናከሩ ለማድረግ እንደሚሰራ የትምህርት ሚኒስቴር ሚኒስትር ፕሮፌሰር ብርሃኑ ነገ አስታውቋል። ትምህርት ሚኒስቴር ከዩኒቨርሲቲዎች ጋር በጋራ በመሆን የመምህራን ባንክ ለማቋቋም እንቅስቃሴ መጀመሩን ሚኒስትሩ ገልጸዋል። በዚህም መምህራን መሰረታዊ በሆኑ ነገሮች ላይ ለአብነትም በአነስተኛ ወለድ የመኖሪያ ቤት ባለቤት እንዲሆኑ ማድረግ እና ሌሎችም መሰል ኢኮኖሚያዊ ድጋፎችን ከባንኩ እንዲያገኙ የሚያስችል መሆኑን የገለጹት፣ ለትምህርት ጥራት መጠበቅ የመምህራን ኢኮኖሚ ጥያቄ መመለስ አለበት ያሉት ፕሮፌሰር ብርሃኑ በአንድ ጊዜ ከፍተኛ የሆነ የደሞዝ ጭማሪ ማድረግ ስለማይቻል በመሰል አማራጮች መምህራን ለማገዝ እንደሚሰራ ነው ያመላከቱት። ሚኒስትሩ በዘርፉ በቂ የሆነ ሰው ኃይል በእውቀትም ብሎም በቁጥር እንደሌለ በመግለጽ ሙያው አማራጭ ስላጡ የሚገባበት መሆኑን ለማስቀረት እየተሰራ መሆኑን አንስተዋል። አያይዘውም የኢትዮጵያ ዩኒቨርሲቲ ሰርቪስ በሚል በ2019 ዓ.ም ላይ ለመተግበር የታቀደው አሰራር በዘርፉ ያለውን የመምህራን እጥረት ይፈታል ተብሎ እንደሚጠበቅ ገልጸዋል። እስራኤል ከሰሜን ጋዛ ለተፈናቀሉ ቤተሰቦች መጠለያ ሆኖ በማገልገል ላይ በሚገኝ ትምህርት ቤት ላይ በፈጸመችው የአየር ጥቃት ቢያንስ 27 ፍልስጤማውያን መገደላቸውን የጋዛ የጤና ሚኒስቴር አስታወቀ። ዳል አርአርቃም በተሰኘው ትምህርት ቤት በተፈጸመው ጥቃት ከተገደሉት በተጨማሪ በርካቶች መቁሰላቸውን በሐማስ የሚተዳደረው የጤና ሚኒስቴር የአካባቢውን ሆስፒታል ዋቢ አድርጎ ጠቅሷል። የእስራኤል መከላከያ በበኩሉ ትምህርት ቤቱን ሳይጠቅስ የሐማስ የትእዛዝና የቁጥጥር ማዕከል መምታቱን ገልጿል። የጋዛ የጤና ሚኒስቴር ቀደም ብሎ እስራኤል በ24 ሰዓታት ውስጥ ባደረሰችው ጥቃት 97 ፊልስጤማውያን መገደላቸውን አስታውቆ ነበር። ከአየር ጥቃት በተጨማሪ በምድር ላይ ጥቃት የጀመረችው እስራኤል በበኩሏ ሰፋ ያለ የፊልስጤምን ግዛት እንደምትወርቅ ተናግራለች። የጋዛ የሲቪል መከላከያ ኤጀንሲ ቃል አቀባይ መሐመድ ባሳል በጥቃቱ ከተገደሉት መካከል ሴቶችና ህጻናት ይገኙበታል ብለዋል። ቃል አቀባዩ አክለውም መንታ ልትወልድ የተቃረበች ነፍሰ ጡር ከሶስት ልጆቿ ከባለቤቷ ከእህቷ ጋር እንደ ጠፋሽ ተናግረዋል። በትምህርት ቤቱ አቅራቢያ ከሚገኘው አልአህሊ ሆስፒታል የተገኘ ቪዲዮ በክፉ የተጎዱ ህጻናት በመኪና ወደ ማዕከሉ ሲወሰዱ ያሳያል። የእስራኤል መከላከያ ኃይል ባወጣው መግለጫ በጋዛ ከተማ ጥቃት ያደረሰበት ስፍራ የሐማስ ተዋጊዎች ጥቃቶቻቸውን የሚያቀነባብሩበት ስፍራ መሆኑን ጠቅሷል። በሰላማዊ ዜጎች ላይ የሚደርስን ጉዳት ለመከላከል በርካታ እርምጃዎችን መውሰዳቸውንም መግለጫው አክሏል። የእስራኤል መከላከያ በተጨማሪ በጋዛ ምስራቃዊ ሸጃያ አካባቢ በፈጸመው ጥቃት ቢያንስ 12 ሰዎች መገደላቸውን የሲቪል መከላከያው ገልጿል። እነስጥልን አድማጭ ተመልካቾቻችን ይህ ባላገሩ ዜና ነው።